እዛ ሻር የተገለልሽ አንቺ ሴት፣ አዎ አንቺ ሴት፣ ወደ አንቺ ቤት የታወጀ የሞት ማይበል አያለው። ወደ አንቺ ቤት የታወጀ የሞት ማይበል አያለው። እግዚአብሔር አምላክ ይሄንን የሞት ፋይል ዛሬ እኔ ዘጋለሁ አለኝ። አሜን። አይ ዶንት ኖ ከየት እንደመጣሽ በኋላ ቀም እግዚአብሔር አምላክ ሰይጣን ያወቸውን ያንን የሞት አዋጅ ከአንቺ ቤት እኔ አወጣለሁ አለኝ። አሜን። አወጣለሁ አለኝ። አሜን። ህመም የለቀቀ፣ በሽታ የለቀቀ። በጌታ በኢየሱስ ስም እጃችሁ ከፍ አርጉና፣ ሞት በአንቺ ቤት አይገባም በሎ፣ ሞት በእኔ ቤት አይገባም ተናገሮ። እማ ከየት ነው የመጣሽው? ከዳቦ ቤት ነው፣ ከዳቦ ቤት ነው ልጥሽው። እቺ ልጅ ትናንት፣ እኔ ስራ አየር መንገድ ነው ምሰራ፣ አየር መንገድ ነው ምሰራ። እኔ አንቺ አየር መንገድ ሁሌ ጸሎት እያደረኩ ነው፣ ጧት ጧት ማተ ማተ የምገባ እሺ። ከዛ ጧት ከእንቅልፍ ስትነሳ ሬሳ ሆና እንደዚ ተገጥመች አሉ። አንተ፣ እጃችሁ ከፍ አድርጎ ኢየሱስ ጌታ ነው። ቆቆቆ እኔ ለቸርች የተናገርሽው ሰው አለ እዚህ ቤት? ለማንም አልተናገርኩ፣ ለማንም አላወረሽም። አ እኔ ግን አባታ አላመነም። ልጆች በሱ ነው አሉ ሁለቱ ማለት ነው። አንተም ታላቃ የዛሬ አመት ደግመች። ከዛ እኔ ሁሌ ፈጣሪ በቃ አይከዳኝም እኔና እሱ ቀን ልጆችን በዚህ

በቃ ሞት አለች አሉ ሁሉም በየማለት ነው እንዳለ፣ ኦርቶዶክሱም ጸበል እያመጡ በእንጠይ የሆኑም እንደምንም እያደረጉ ማለት ነው። እሺ

እንዲህ ብልካል። አሜን ይበላይ። እኔ በሽታ በኢየሱስ እመታለሁ፣ ሞት እመታል። በኢየሱስ ስም ከጌታ ያልሆነ ነገር ሁሉ ይደቃል። ዛሬ እስቲ እኔ እያለ በሉ። ጎረቤት ላይ አካባቢ ላይ ሞት በኢየሱስም ስም አይሆንም በሉ። አታመልጥ እላለህ። በአንቺ ምክንያት ጎረቤቶች ይፈወሱ፣ አካባቢ ይፈወስ፣ የታመሙ ይፈወሱ፣ እያጡ ያገኘው፣ የከሰሩ ይበልጸጉ በኢየሱስ ስም። የሚገርምም አለው። በጣም ፈጣኝ አፈን አንድ ለመሳት ሳይሞላት በደንብ ነው የምታወራ። አሁን ራሱ አዋራለሁ እስኪ፣ ሁለት ዓመቷ ናት። የፈለገችው የምታወራ በጣም ፈጣኝ ናት። የሰው አፍ ውስጥ ገባች። እኔ ፈጣሪው እጅ ልጅ እንዴት አድርገው እንደምታበልጠኝ ይላል። እሷ የጌታ ናት። አሜን። የዘመኑ ዲቦራ ነው የምትሆነው። ምድር እንድሸክ እያደረገች ኢየሱስ ታገለግላለች። አንቺ አመት ያለሽ፣ አምሯን ከፍቻለሁ። የእውቀት መንፈስ አግኝቷታል። ከዛች ለሞት አንስቻለሁ። ከአንቺ ለሞት አንስቻለሁ። እስቲ የፈራሁት አይወርሰኝም፣ በል የፈራሁት አይወርሰኝም። ድገም የፈራሁት አይወርሰኝም ጉርጋዱ ተደፈነ። አሜን ተደፈነ። አሜን አይሆን ሞት አሜን። እግዚአብሔር አልገረመሽም? ግን እኔ በቃ እርግጠኛ ነኝ። እግዚአብሔር ደግሞ እንደማይጠላኝ እርግጠኛ ነኝ። አያ እርግጠኛ የሆኑ መቶ ሰዎች ይገናኛሉ። ዛሬ ይገናኛሉ። ዛሬ አንድ ሰው ይገናኛሉ። ባልሴ ይገናኛሉ። እስቲ ሞት ወደ ቤቴ አይገባም፣ ባይ ሞት ወደ ቤቴ አይገባም። አሸንፈሻል ጠላትሽ ተሸንፈዋል። ጭንገፋው ተመቷል። መነቀል የሚገባውን ዛሬ እግዚአብሔር ከቤትሽ ይነቅለዋል። አዲስ አዋጅ አውጃለሁ። ያልተጠበቀ ብልጽግና እንደገና ያገኝሻል። ሰላምሽን አበሳለሁ፣ ምርኮሽን መልሳለሁ፣ ሁሉንም በጅሽ አስገባለሁ። ክብር ሽንን ታያለሽ፣ ውርደት አገኝሽም። ወደ ቤተ ክርስቶስ ገብቷል። በምልክት ትወጫለሽ፣ በምልክት አሜን ትገባለሽ። አዲስ ነገር በህይወትሽ ይሆናል። መርገም ተሰብሯል። ልጆችሽን እግዚአብሔር አምላክ ከዚህ ሰዓት ጀምሮ ወደ ከፍታቸው ይመራል። ሞት በልጅሽ ላይ ይሆናል። ታላቅ ነገር ይሆናል። ደስ ይበልሽ፣ ደስ ይበልሽማ በጣም ለጌታ ክብር ደግሞ አንቺ ቅን ነሽ፣ ቅን ነሽ በጣም በቃ መልካም ሴት ነሽ። መልካም በረከት ተዘጋጅቶልሻል። ደጆች ይከፈቱ። የተኛም ክፉ እንዳገኘሽ ጸልያለሁ። በክፉ የሚያዩ አይኖች ይታወሩ። የተኛም ክፉ በአንቺ ላይ አይስራ፣ ጨለማ አይስራብሽ። ያሰብሽው ይሳካ። ከዚህ በኋላ በከፍታ ላይ ብረሪ። በኢየሱስ ስም ተባረኪ። ወድሻለሁ እናቴ፣ እግዚአብሔር ይባርክሽ። እግዚአብሔር እንዲህ ብሎኛል ልጄ አለ ዛሬ ዛሬ በመምጣትሽ አንድ እርምጃ ወደፊት ወጣሻል አንድ እርምጃ ወይ በጌታ ፊት አንድ እርምጃ እያዩ እያዩ እኮ ነው። አንድ እርምጃ ወደፊት ወተሻል። በነገር ሁሉ እግዚአብሔር ፊተኛ አድርጎሻል። አረ አንድ ሰሜን በል፣ በኢየሱስ እንድና አየሁት፣ ሲጤጂ አደናቅፎ ልጥልሽ የተዘጋጀ ድንጋለ እግዚአብሔር ገለበተው፣ እግዚአብሔር ገለበተው። እንዲህ ብሎኛል ልጅ አትዋረጅም፣ አንቺ የኔ ነሽ አንቺ የኔ ነሽ፣ አልጥልሽም፣ አልተውሽም። ያንን እገፍልሻለሁ፣ ያንን ይበተልሻለሁ፣ ያንን እኔ አዋርልሻለሁ። አንቺ አትዋርጅም አለኝ። እጃችሁ መሰናክሉ ከፊትሽ ተነስቶ፣ አልበነ አስበሽ የበጠችው ነገር ዋላ ዲጋባ ሴት ታካየ እንዲህ ብለኛል እግዚአብሔር። ልጅ አይጨልልብሽም፣ ብርሃን ከፍትሽ ወጥቷል። ለማንም ያልተናገርሽው ነገር፣ በልብሽ ላይ ያወራሽው ነገር እንዲ ቢሆንልኝ እንዲ ቢሆንልኝ እንዲ ቢደረግልኝ፣ በዚህ ጉዳይ እንኳን ይጸልልኝ፣ ባልሽ ጉዳይ ላይ እግዚአብሔር ተነስተዋል። እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው። እኔ ቀናተኛ አምላክ ነኝ አለ። ስለ ልጅ አልተኝም አለ እግዚአብሔር። ስለ አንቺ አይተኝም፣ ስለ ትዳርሽ አይተኝም፣ ስለ አንቺ ጉዳይ አይተኝም። አሜን። ዋው! እጃችሁን ከፍ አድርጉና አዲስ ነገር ሆኖልሻል ብሎ ማለት መጥተሽ ትመሰክራለሽ ማለት። ያስጨነቀሽ ከፊትሽ ተነቅሏል ማለት ማለት የምትፈልጊ ነገር ተሳክቶልሻል ማለት። አሜን። እንዲሆንልሽ የምትፈልጊ ነገር ሆኖልሻል ማለት። አሜን ሆኖልሻል ብለው፣ ችግር የለም እናንተ እጃችሁ ከፈርጉና እንዲሆንልሽ የፈለግሽው ነገር ሆኖልሻል ብለዋት፣ እንዲደረግልሽ የፈለግሽው ነገር ተደርጎልሻል ብለዋት፣ አሜን። ያሰብሽው ተሳክቶልሻል ብለዋት፣ አሜን። መንገድሽን አቃናለሁ፣ በፊትሽ ወጥቻለሁ፣ እኔ ቀድማለሁ፣ እኔ ካንቺ ጋር ሆናለሁ አለው። ልጄ አትፍራለ አትፍራለ፣ እኔ ተጠብቅሽኛል አለ፣ አከብርሻል አለ። አሜን። አራ ሰሜን ሰምን በር ኢየሱስ የጥላቻ መዝገብ ይቀደዳል ይቀደዳል ይቀደዳል። እግዚአብሔር ካንቺ ጋር ይሆናል። በፊትሽ ላይ ታራራ ሆኖ የነበረውን ነገር እግዚአብሔር ያቀልጠዋል ያቀልጠዋል ያቀልጠዋል። እንዳታልፊ በፊትሽ ላይ ምን አደረገ መሰናክል ያዘጋጀ ነው። እግዚአብሔር እየጠረገ እየጠረገ በኢየሱስ ክርስቶስም አንድ ስተብ ወደፊት